በድምጻቸው አውቃቸዋለሁ ኦርቶዶክሶችን፣ የሚገርም ነገር ማለት ነው። እሺ ቀጥል፣ ጥያቄን አቅርብና ከዛ በኋላ እንማማራለ ማለት ነው ኢንሻላህ። ለሁሱ ነበረ ጥያቄ የሆነ ባይብል ላይ የሆነ ጥቅስ ጠቅሶ ሲያስተምራቸው እንዴት እንደዚህ ልትገልጸው እንደቻልክ ብዬ እንዲያስረዳ ይፈልጌ ነበረ። ነገር የለውም፣ ጠይቀውና አብረን ነብረለ ለሱ ማለት አንድም ሁለትም ነን የሚናሱ እኔ ውሱና ፊፌ በአካል ሶስት ነን፣ በምንነት ግን አንድ ነን። ሙስሊም ሰው ነው የሚለውን እኮ ነው የአማርኛ አትናገርም። ምን አይደለም አንድ ለምን አለ በአካል ሦስት ነን እንጂ በሙስሊምነታችን አንድ ነን። ሙስሊምነታችን አንድ ስለሆነ አንድ ነን። አንድም ሦስትም ነን። ችግር የለውም። እሺ አንተ አንድ ከሆናችሁ እሱ የተና- እሱ ምን እንደተናገረ ታውቃለህ ማለት ነው። ትነግረኛለህ የተናገረው ነገር ያው አስተምሮታችን አንድ አይደለም ነዋ ችግሩ እኮ ምን ያልኩት ከባቢ ብላ አይት የጠቀሰው ነገር አለ እና ያስተማሩ ትምህርት አለ። ያንን እናንተ ታውቁታላችሁ እንደ እሱ ሲያስተምር አብዛኛውን ስለምሰማው ትምህርታችን አንድ አይነት ነው ነው ለማለት ፈልገው በአይነት አንድ አይነት ነው፣ ትምህርታችን አንድ አይነት ነው። በትምህርት አንድነን በአካል ደግሞ ሁለት ነን የኔ እና እሱ። እንደዛ ከሆነ እረዳለሁ። እሱ እና እኔ አንድ ነን ያው በአካል መለየታችን ስትለኝ፣ ምናልባት በአይምሮም አንድ ከሆናችሁ ለእሱ ያለው ሁሉ የኔ ነው፣ የኔ ያለው ሁሉ የእሱ ነው። እኔን ያየ ወሂድን አየ እንደዛ ነው ብዙ ጊዜ ማለት ነው። እስከ ዛሬ ድረስ ከእናንተ ጋር ስራውን ይሄን አታውቁም። እንደ ሁሱን ያየህ እኔን ያየህ፣ ስለምን ሁሱን ምን እንደተናገረ ንገረኝ ብለህ ታስጨንቀኛለህ። ከእሱ ጋር መብራት ትችላለህ። ስልጣንን ሁሉ አሳልፌ ይሰጥቸዋለሁ። እሺ ክርስቲያኑ አይ ብቻ ግን በጎ አይመስልም አቀራረባችሁ ስ ችግር የለውም። አንዳንዴ ፈገግታ ሱና ነው በኛ ሰው ማስደሰት ብዬ ነው ያደረግነው እንጂ ነቆራም ትርባ ምናምን ነገር የለውም። አንዳንድ ጊዜ ግን ፈን ነው ነገሮችን በልስላሴ መልኩ ብንጀምረው ከሚለው አንፃር ነው ወደ ቁም ነገሩ መግባት እንችላለን። ጥያቄን አቅርበውና ምናልባት አሁን እንደ ሌሎች አይ እንደ ሌሎች ሆነ ወይ እንደ ሌሎች የሆነ ነገር ልል ብመጣ የምሳደበው ቃላት ወይ ከቁርአን፣ ወይ ከሆነ ነገር ከሀዲስ ላይ አጥቻ አይደለም ግን እኔ የሱ የነገረው ቃላት ስላለች ከሚለው አንጻር ነው። ስለዚህ አሁን ወደ ፖይንቱ ግባና ኡስታዝ ሁሱን መጠየቅ ከፈለክ አለ ይሄው አለ፣ ታችሙም አለ እሱንም መጠየቅ ትችላለህ። የግድ አይደለም እኔ እንትን ማለት እኔ በተቻለኛ አቅም አንድ ላይ ለማገዝ ነው የመጣሁት እዚህ፣ እንጂ በዋነኝነት የሚሰራው ኡስታዝ ሁሱ ነው እዚህ ቤት ውስጥ ምን ሙሉ ጊዜውን እንትን የሚያሳልፈው እኔ ደግሞ ለማገዝ ስለመጣው አሁን ደግሞ ትንሽ ላሳርፈው፣ ትንሽ የምተጋገዝ ከሚለው አንጻር ነው የመጣት። ስለዚህ ጥያቄውን ለእኔ ጠይቀኝና እየተናገረውን ነገር እኔ ከኔ ጋር ቀጥለ አይ አንተ አትሆንም ሁሱ ካርቴን ደግሞ እሺ ብዬ ችግር የለም እሱ እንዲመልስልኝ ነው ምንፈልገው። ግን አንተም ከመለስ ክድ ችግር የለም። ምንድነው መሰለ ጥቅሱ ከትንቢተ ኢሳያስ ላይ ነው የጠቀሰውና ህፃን ተወልዶልናል የሚለውን ጠቅሶ ነብዩን የተወለደልን ሲል ሰማትና

እስኪ ከመጀመሪያው ጀምረህ ንገረን፣ እስኪ ምን እንዳለ። ከመጀመሪያው አይደለም እሱ ያችን ቃል ዞሮ ተናገር። ከትንቢት በትንቢቱ ኢሳያስ የተናገራት ያችን ቃል አለች፣ ስለገለጽቃት ነው ዞሮ ብሎ ሂሳብ የለም። አዳምጠ ንግግሩን መጀመሪያ። አዳም ክርስቲያን ልጅ ነው መቶ የጠይቀው ወጥቷል። አደላ ክርስቲያኑ ነው ኢየሱስ ነው ብሎ ተናገረ። ያን ያን ጥቅስ ያን ሁሉ ተውከውና መጨረሻ ላይ እንደ ሀሳብ የተናገርነውን ነገር ይዘን መጣ ኦ ለኢየሱስ እንደሆነማ ስለምናምን እኮ ነው እኮ። ታምን ታምናለህ። ከአይሁዲዎች ይህ ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ እስኪ ኮሜንተሪ አምጣ። ከአይሁዲዎች ከመጽሐፉ ባለቤቶች ይህ ጥቅስ ስለ ኢየሱስ ነው ብሎ የተናገረ ብሎ የሚያምን አንድ አምጣ። አይደለም ከክርስቲያኖች ነው ከኛ ነው። ክርስቶስ አልመጣም ብሎ የሚያምኑ ናቸው የመጽሐፉ ባለቤቶች ስለ ኢየሱስ ነው ብሎ የተናገረ አንድም የለም ማለት ነው፣ አይደለ? አይ፣ ለክርስቲያን አንተ ዝሮ ዝሮ አንተ እኮ ለመሐመድ ነው ብለህ የተናገርከው ማለት ነው። እሱ ወደ እሱ ልመጣ ነው ወሱ ወደ እሱ ልመጣ ነው አልኩህ አይደለ? ወደ እሱ ልመጣ ነው፣ ችግር የለው መጀመሪያ ከልጅ ጋር ጋር ያለ ላነሳ ነው። ከዚያ ጀምረህ የምታወራት ስለሆነ ነው። አሁን አዳምጠኝ። ከመጽሐፉ ባለቤቶች፣ ከተውራት ባለቤቶች ማለት ነው፣ ምንም ከኦሪት ባለቤቶች ይህ ጥቅስ ስለ ኢየሱስ ክርስቶስ ነው የሚናገረው ብለው ያምኑ ነበር ወይ? ትንቢት ከሆነ ትንቢታቸውን ምንም ያውቁታልና ይህ ትንቢት ስለ ኢየሱስ፣ ስለሚመጣው መሲህ ነው ብለው ይጠብቁ ነበር ወይ? ማስረጃ ሳይል ያ ትንቢት የተናገረው ስለ አንድ ንገረ እናንተ እኛ እንከፍትልሃለን። የቱ ጋር እንክፈትልህ? አይደለም እኔ የምነግርህ ነገረው ማለት ነው። ማስረጃ እንደታሳየ ነው። አሁን ስላልያዝኩ መክፈት ስለማልችላልከና፣ አለ እንከፍትላለን። ችግር የለውም ከመጽሐፉ ባለቤትህ እስከ ራሳቸው ይህ ትንቢት ነው፣ እንዲሁም ደግሞ ስለሚመጣው መሲህ የተነገረ ትንቢት ነው ብሎ እየተናገረ አንድ የመጽሐፉን ትርጓሜ ከሚያውቁት ከአይሁዶች አስተሳሰብ አልተረዳኝ እኔ አይሁዶች አይሁዶችን ወክዬ አይደለም የመጣሁት። እኛ ክርስቲያኖች ብለህ የምንፈታውን ልጅ እሱ የመጽሐፉ ባለቤቶች እኮ አንዴ ትንቢት ነው ትንቢትን ሲጠብቁ እንደነበረ ማስረጃ ላይ ብለህናል አይደለ? ስለ አሁን መክፈት አልችልም አልከኝ። እኛ ከፍትልሃለን። ማስረጃው የት እንደሚገኝ ብቻ ጠቁመን፣ ችግር የለም። የመጽሐፉ ባለቤት የመጽሐፉ ባለቤቶች እኮ እኛም ጭምር ነን እኮ አይሁዶች ብቻ አይደሉም። አይ ስለዚህ የመጽሐፉ ባለቤቶች የዛ የወረደላቸው ከሙሴ ዘመን ጀምሮ የነበሩት ይጠብቁ ነበር አይደለም እየጠበቁ ነው እነሱ። እኛ ግን መጥቶልናል። አሁን ያንተ ነ ክርስቲያን ስትርጓሚ አዚዲ አስቀረውና እነሱ ሲጠብቁ እንደነበር አይሁዲዎች ነበሩ በክርስቶስ ዘመን አይደለም? እነዚያ ይጠብቁ እንደነበር ይህ ጥቅስ ስለመሲሁ ነው የሚናገረው፣ ወደፊት ስለሚመጣ ከድንግል ማርያም ስለሚወለደው ብለው ያምኑ ነበር ወይ ሁሱዬ? አሁን እኔ ኦርቶዶክስ ክርስቲያን ራሴ ነው ከየኔ አይሁዶች ነው ከየአለም አንተ ምን ተናገርከው እዛ ላይ አንተ አንተ እነዚህ አይሁዶች ክርስቶስን ሲያወሩት ነበር አይደለ? ተገናኝቶ ፊት ለፊት ይሄን ትንቢት ይዘው ይጠብቁት ነበር ወይ ያለ ይጠብቁ ነበር ወይ? ስለ ኢየሱስ ነው የሚናገረው ብለው የጻፉ ባለቤት የነጻፉ ባለቤቶች ሲጠብቁ ነበረ። ያመኑት አምነዋል፣ ክርስቲያን ሆነዋል። ያላመኑት አይሁድ አዛው ባይሁዶች ናቸው። ኦሃ ኡስታዝ ሱ አንግዚህ ኡሱይ አቡ የሆነ ነገር ልጠይቃቸው ነው ይባላል። አትረብሽ፣ አትረብሽ አንዴ አይ ግን ላይ ጥያቄ ነች የሆነች እንት ፈልጌ ነው ሌላ ነገር አይደለም። እያወራ እያወሩ ነው አይደለ? እሺ እሺ። አፍወን አፍወን። እሺ አፍወን አፍወን፣ እጠብቃለሁ እጠብቃለሁ። አፍወን ክርስቲያን ይኸውልህ፣ ኡስታዙሱ የሚል ምንድን ነው ትንቢተ ኢሳያስ ምዕራፍ 7 ቁጥር 14 እና ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ አይሁዶች መጽሐፋቸውን ላይ ይሄ አማኑኤል የተባለውና ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው የሚለውን ኢየሱስ ከመምጣቱ በፊት ለማን ነው ብሎ ነበር የሚረዱት የነበረው? ይጠቅሱን አሁንም ያሉ አይሁዶች ለማን ነው ብሎ ነው የሚያስቡት? ለመሲሁ ነው ብሎ ነው የሚያስቡት፣ ወይስ ለማን ነው የሚለው ነው። ይሄ ነው ጥያቄው። ለመሲሁ ነው ለሚመጣው ማስረጃ ስጠን ወይ ከታርገም ስጠን ወይ ከሚድራሽ ስጠን ወይ ደግሞ ከታልሙድ ስጠን። ከሶስቱ አይሁዶች የሚረዱበት መጽሐፍቶቻቸው ኮሜንት የሚያደርጉበት መጽሐፍ አላቸው። ኢሳይያስ 96ን ኮሜንት ያደረጉበት የባቢሎን ታልሙድ አለ፣ ታርገም አለ፣ ታርገም ዮናታን አለ፣ ታርገም ኢየሩሳሌም አለ፣ ሚድራሽ አለ፣ ማብራሪያቸው አለ፣ ኮሜንተሪያቸው አለ። ወይ ደግሞ አንድ ራባይ በዚህ ዘመን ያለ ራባይ ጥቀስና ኢሳያስ 9:6 ላይ ያለውን ለመሲሁ ነው የምንጠቀምበት ብለው እንደ እንደፈቱት የሚያሳይ ማስረጃ አቅርብ ነው ያለ ኡስታዝ ሁሱ። ካለ ታመጣለህ ከሌለ ደግሞ የለኝም ትላለህ። ይሄ ነው እርሱ። አሁን ወይ ወይ ድዬ ልነግርህ፣ እዚህ ጋር ልነግርህ የምችለው ነገር ምንድን ነው እኔ ጋር የመጣሁ ሁሱ፣ እዛ ጋር ሁሱ እየተናገረው ምንድን ነው ለነብያችን ነው የተረጎመለት። እኛ ደግሞ ክርስቲያኖችን ወክዬ ነው። አይ ለውጣት ይዳ እኔ ክርስቲያኖችን ወክዬ ነው፣ የአሄዶችን የአሄዶችን አዎ ለመሲሁ ነው ስላልክ አሁንም ውሳት ሱ ያለው ስቲክ አድርጎ የሚጠብቀው ምንድን ነው አይሁዲያኖች ኢሳያስ 9:6 እና ኢሳያስ 7:14 ላይ ያለውን ጥቅስ ለመሲሁ ነው ለሚመጣው መሲህ ነው ብለው እንደሚጠቀሙ የሚያሳይ የታልሙድ ማስረጃ የታርገም ማስረጃ እና የሚድራሽ ማስረጃ አምጣ ይብን እዛ መጽሐፍ ላይ ቆይ አንድ ያስጨርሰኝ ጉጄን እዛ መጽሐፍ ላይ ከሌለ ራባያዎቹ ወይም ደግሞ በዘመናችን ያሉት የአይሁዲያኖች ሊቃውንት ይህን ጥቅስ ለመስዩ የተጠቀመበት አንድ እንትን አምጣ ነው። ኤቪደንስ አምጣ ነው። ካለ አለ ብለህ ትቀጥላለህ፣ ከሌለ የለም ትላለ እንጂ ዝም ብላ ደግሞ ሌላ ቦታ ላይ ብይድ አደለም። ያ ደግሞ ባሮች ጨዋታ አደለም። ትከሻ መለካካትና የሆነ እውቀት መፈታተሽ አደለም፣ የያዝነው መማማርና የያዝነው። ስለዚህ አሁን አምጣና ወደዛ እንቀጥላለን አደል ውስጥ ውስጡ እንደሳ እኔ ሁሲ አሁን እዚህ ጋር ስረዳ ልነግርህ የምችለው ነገር ምንድን ነው፣ ይህን ጥቅስ ኢሳያስ ዘጠኝ አስራ ስድስትን አይሁዶች እየጠበቁት ነው። የሚመጣ መሲህ አለ ብለው እየጠበቁት ነው። እኛ ክርስቲያኖች ግን መጥቶልናል። ኢየሱስ ክርስቶስ ያ መሲህ ነው ብለን ተቀብለነዋል። አሁንም እስቲል እየጠበቁ ነው። እስቲል እየጠበቁ እኮ ነው። እነሱ መሲህ እየጠበቁ ነው። አይደለም እኮ አይደለም፣ ጥያቄው ኢሳያስ ምዕራፍ ዘጠኝ ቁጥር ስድስትና ኢሳያስ ዘጠኝ አስራ ስድስትን ነበር አርመው፣ ራሱ ቁጥሩን ተሳስተሃል። ኢሳያስ 7 14 ላይ ያለውን ጥቅስ ዘ ፕሮሚስድ መሳያ ለመሲሁ ነው ለመሽያህ ለሚባለው ለሱ ነው ብለው አይሁዶች ይጠብቁ እንደነበረ የሚያሳይ ማስረጃ ሂስቶሪካል ኤቪደንስ፣ ቢብሊካል ኤቪደንስ ከዛም ባሻገር ደግሞ ታለሙዲክ ኤቪደንስ አምጣ ነው ያለ። ካለ አለ በለን፣ ከሌለ የለም በለን። እና ወደ ቀጣዩ እንትን እዛው አርጊመንት ላይ ስለማን ነው የሚያወራው ጥቅሱ የሚለውን መነጋገር እንችላለን። እኔ አይሁድ ስላልሆንኩኝ እዛ ጋ ማስረጃ የለም እዛ ጋ ብዬ ልናገር አልችልም። እኔ ክርስቲያን ነኝ ግን እንደ ክርስቲያነት የመሲህ ክርስቶስ የሚጠብቁት ያልካ የሚጠብቁት ላልከው ነገር ማስረጃ አምጣ ወይ ደግሞ አሳይመንት ስጡኝ በል የቤት ስራ ስጡኝ በል እንጂ ዝም ብለ በጣመንቱን ይቀበላለሁ እንደ ማስረጃ ለእኔ መውቀት ስለሆነበት አደለም፣ አን ጨበጣ አደለም እኮ ከየት መጣ። ውሳ ዙዙ የሚባል የክርስቲያን የሚባል ልጅ አንድ ቲክቶክ ላይ አለ እሱን የነገረኝ ማለት የለበትም። ኤቪደንስ ነው በአሁኑ ሰዓት የሚያስፈልገው። ስለዚህ ምንድን ነው ይሄ ጥቅስ ለመሲሁ ከሆነ ለመሲሁ እንደሆነ የሚያሳይ ማስረጃ አምጣ ነው። ካለ ስጠን፣ ከሌለ የለም በልና፣ ወደ ቀጣዩ አይ አሳይመንት የቤት ስራ ልውሰድበት በዚህ ጉዳይ ላጥና ካልክ ደግሞ አጥንተህ ትመጣለህ ማለት ነው። የአይሁዶችን የአይሁዶችን እንደ ሳይመንት ልቀበለው እችላለሁ። እነሱ ነው የመናገር መናገር ስለማልችል ማለት ነው። ክርስቲያኖች እኛ ግን ክርስቶስ ኢየሱስ ነው ብለን ነው የምናምነው። ስለዚህ ይሁዶችን ስዳለሁዶች ይህን ጥቅስ ስለ ኢየሱስ ክርስቶስ ነው ብለው ሲጠብቁ እንደነበር እሱን አሁንም ስቲል እየጠበቁ እንዳሉ ማለት ነው። አሁን ይጠብቃል አይጠብቁም፣ አይደለም ጥያቄው። ያን ጥቅስ መሰረት አድርገው ይህ ስለ ኢየሱስ ነው የተናገረው ይመጣል እናል ብለው ሲጠብቁ እንደነበረ እሱን ነው እየጠየቅ ነው ያለ ነው። እንደኛ እሱ ተግባባል። ትክክል፣ እሱን አረጋግጥልሃለሁ። ይሄኛው ግን ለነቢዩ እንደሆነ አስደግሞ ምን ብለዋል? እኛ ክርስቲያኖች ያ ጥቅስ ስለ ኢየሱስ ነው የሚናገረው ብለን እናምናለን ያልኩህ አይደለ? ትክክል። በጣም እንትኑ ያን ጥቅስ ከአራቱ የወንጌል ባለቤቶች እንደ ጳውሎስንም ጨምርና ይህ ጥቅስ ስለ ኢየሱስ ነው የሚናገረው ብሎ የፈታ አንድ የመጽሐፍ የአዲስ ኪዳን ባለቤት አምጣ። ምናልከኝ ሰምታ የአንተስ ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ ያስቀመጠ አንድ የመጽሐፍ ቅዱስ የአዲስ ኪዳን ባለ የታምጣ። አራት ወንጌላት እነ ጳውሎስን ጨምራቸው ራሱ ነግረናል እንደም ከእነሱ ይልቅ ራሱ ክርስቶስ ነግረናል። በጣም ጥሩ ጥቅሱን አንብበው እና ከዛ ኢየሱስ ክርስቶስ የተናገረበትን ይህ ትንቢት ስለ የተናገረ ያለበትን ትሰጠናለን። ጥቅሱ መጽሐፍ እያወጣ ነው ምንግረህ ጥቅሱ እናግበውና አንዴ ግን አሁን እኔ ሀሳቡ ተቀየረ። እርሳችን አልተቀየረም፣ ችግር የለውም ወደ እሱ እሄዳለሁ። እኔ ልጠይቅ የገባሁት እዚህ ጋር የገባትሄሁነበር ታውቃላችሁ፣ እኛ ክርስቲያኑ ምናምን አለ ብሎ ልሄድ ነበር ለክርስቲያኖች ራሱ የአዲስ ግዳን ባለቤቶች ራሱ አያምኑም። ይሄ እምነት የእናንተ የክርስቲያኖች የራሳችሁ ብቻ እንጂ የአዲስ ግዳን ባለቤቶች ጋር ይሄን ጥቅስ ለኢየሱስ ክርስቶስ ነው የተነገረው ብሎ የተናገረ አንድ የተመሳሰት ማለት አንድ ይቅርታ አስቀየርከው። እርሱን እኮ አሁን ስለ ነቢዩ ችናት ያልኝ፣ ወደ እሱ እንሄዳለን። ነገር ግን ክርስቲያኖች እንደዚያ ነው ምንዳምን አዲስ ኪዳን ባለቤቶች ስላልክ ከአዲስ ኪዳን ጸሐፊዎች፣ ይህን ጥቅስ አምጥት ወደ ኢየሱስ ክርስቶስ የተነገረ ትንቢት ነው ያለ ማቴዎስም ይሁን ማርቆስም ይሁን ሉቃስም ዮሐንስም፣ ወይንም ጳውሎስንም ጨምርና አንድ ልታመጣት ትችላለህ ወይ? እኔ ሁሎች የተናገሩትን ማመጣለህ፣ ራሱ ክርስቶስ የነገረን ማመጣለህ። ግን እዚህ ጋር እዚህ ትንቢቱ ምን ይላል ሳይሆን አንድ ስጣ አንድ ተጣጣስ ቀይረኛ ስለ ነብዩ የኔ ጤቅ ነኝ አልቀየርም። ወደሱ እንመጣለን። ይሄን አንተ ለክርስቲያኖች እኛ ስለምናምንበት ነው ስላልክ ክርስቲያኖች ራሱ እንደማያምኑበት ራስን እንዳሰለፈልኩ አሁን ይሄን ትንቢት ለኢየሱስ ክርስቶስ ነው የተናገረው ብሎ ያስቀምጠው አዲስ ግን አለ ባለቤት፣ አዳምጣ ምንም እኮ ወዲያ እነሱ ሰባኪያን የሰበኩት ሳንደርስ ክርስቶስ የተናገረበት ሳንደርስ ገና ቅዱስ ገብገና ቅዱስ ገብርኤል ለድንግል ማርያም ሲያበስራት እሱ እዚህ ጋር ነብዩን ትንበያውን ተናግሮ ነው እንትን ያለው። ልጅንም ትወልጃለሽ፣ ልጅንም ትወልጃለሽ፣ እሱም ቅዱስ ነው ብሎ የተናገረው እዚህ ጋር የተናገረውን ጽሑፍ ነው የተናገረው ማለት ነው። ወዲያ ሳንደርስ ማለት ነው። በጣም ጥሩ። እዚያ ጋር የተናገረውን ጽሑፍ እዛ ነው የተነገረው አለ። አሁን እናውጣውና ታሳየናለህ የሚያወጣልህ ኢሳያስ 9:6 ላይ ያለው ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለው ህጻን ኢየሱስ ስለመሆኑ ከማቴዎስ ወንጌል እስከ ራእይ ዮሐንስ ድረስ ነው የምታመጣው። አንድ ጥቅስን የተባልከው ኢሳያስ ያ ይታያል። ክርስቲያን ሄሎ፣ ይታየኛል። አዎ አንብበው ና አንድ ያሉ እንድንሰማከው ይሄን አንብብና ከዛ ይሄን ጥቅስ አድርገናል ላይ ለራሱ እንደተነገረ እየሱስ የተናገረበት አለ እያልከን ነው። ከራሱ ከኢየሱስ ትሰጣቸዋለህ እያልከን ነው። እሱ እንድታሳየው አንብበው። ምን ይላል? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለ ቅድስት ገብርኤል ጨርስ፣ እስከዚህ ድረስ ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራላል። ይሄ ትንቢት ለኢየሱስ ክርስቶስ እንደተነገረ የተናገረው ማን ነው? ምንም ወደ ሌላ ወደ የትኛው ሊሄድ የማይችል ጥቅስ እኮ ነው። ኮ ለኢየሱስ ካልሆነ አስተቅ እኮ የት ነው የምንሄደው? ታዲያ የት ልሂድልህ አሁን? ይሄ ጥቅስ ለኢየሱስ ክርስቶስ እንደተነገረ የተቀመጠበት አዲስ ኪዳን የቱ ጋር እንሂድ ሙሉ አዲስ ኪዳን ስለዚህ ነው የሚያወራ ኮ ሁስዬ ግን፣ አሁን ያንን መልስልኝ አንተ። ሙሉ አዲስ ኪዳን ብሎ ሂሳብ የለም። የቱ ጋር ነው ይህ ትንቢት ለኢየሱስ እንደተነገረ የተቀመጠው አዲስ ኪዳን ላይ? ሙሉ አዲስ ኪዳን የተመሰረተው በዚህ ጥቅስ ነው። በቃ ማለት ራሱ ደፍሬ ይችላል በዚህ ጥቅስ ነው ብሎ መጨበጣ ነገርማ፣ ወሬ አይሆንም። ራሱ አሁን ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። በእነዚህ በአራቱ ስሞች ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የሰላም አለቃ ተብሎ ይጠራል የተባለው ለኢየሱስ ነው ብሎ የተናገረ የአዲስ ኪዳን ጸሐፊ፣ ወይም ነቢይ ወይም ደግሞ መልአክ ካለ ከማቴዎስ ወንጌልስ ከራ ዮሐንስ ድረስ አንድ ጥቅስ አውጣና አምጣ። የተባልከው አሁን በጨበጣ ሙሉን የሚያወራው እንደዛ ነው አልከኝ። የትኛው አንድ ጥቅስ? አንድ ጥቅስ እንኳን የለም። ኢሳያስ 96 ላይ ያለው ለኢየሱስ ነው የሚል ነገር ሙሉ ጥቅስ አለ። ሙሉ አምጣ፣ አንድ ጥቅስ አምጣና ኢሳያስ 96 ላይ ያለውን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የሰላም አለቃ የሚለው ለኢየሱስ ነው። ኢሳያስ 9፡6 ላይ ያለው ፍጻሜውን ያገኘው በኢየሱስ ነው የሚል ማስረጃ አንድ ጥቅስ አምጣ ነው የተባልከው። ጨበጣ ነው፣ አየር ላይ ነው ያለው እንዳለ የምታወራው ምናባዊ ነው፣ ነባራዊ አይደለም። አንድ ጥቅስ ነው የተባልከው። አሳያለሁ ወይ ዲየ ግን እዚህ ጋር ተንተና አይደለም ወይ ትልቁ አርገው ኡስታዝ፣ እሱ በትልቁ አርገውና አንድ ጥቅስ ነው የተባልከው። አንድ ጥቅስ ሙሉን ነው ያልከው። አንድ ጥቅስ ነው እኛ የምንፈልገው ኢሳይያስ 96 ላይ ያለው ለእከሌ ነው ብሎ መጽሐፉ አዲስ ኪዳን ላይ ያብራራበት አንድ ጥቅስ፣ አንድ መላኩ ያበሰረውን፣ አንዴ አንዴ ላስረዳ፣ አንዴ ቆይ፣ መላኩ ያበሰረውን ብቻ ላሳይና ሌላው ይቀርብን ማለት ነው። አንዴ አምጣው እሺ፣ ጆን እስከዚያ ድረስ ሲያወራ መሰለኝ እሱ እንትን ብሏል፣ ፓዝ ብሏል። ጆን አለ ዮሐንስ፣ ጆን ሄሎ